ገቡ ሰይድን እርግጠኛ ነኝ ማለት ነው። እኔም ደግሞ ምንድን ምን ባይ ነኝ ማለት ነው። ሮዛ የኔ ቆንጆ አታግቢ፣ ብዙም ይፈልግሽ ገና ለወደፊት ህይወት ያለሽ ሰው ስለሆንሽ ባጭሩ ዝም ብለሽ እንትን ማለት የለብሽም። ዛሬ ከሳይድ ጋር አገብተሽ ነገ ደግሞ ተፋተው ብለሽ መውጣት የለብሽም። ስለዚህ መጀመሪያ አስታውሎ መግባትን የመሰለ የለም ባይኔ። እንግዲህ ሁሉም የተጻፈው ነው የሚሆኑ ጽፎልሽ ከሆነ እንግዲህ ምንም ማድረግ አይቻልም ማለት ነው። ግን ነገ ከነገ ወዲያ ቤዛ ሮዛ ሳይድን ብታገበውን እኔን ማመስገን አይቀርም። እኔን አንቺ ብለሽኝ ነበር በጣም ነው ማመሰግነው እኔ ነኝ ማለቱ አይቀርም። ሌላን ሌላም ብታገባ እንኳንም ሳይድ ቀረብኝ በጣም ነው ማመሰግን ማለቷ እንደማይቀር በጣም እርግጠኛ ነኝ። እኔ እርግጠኛ ለሆንኩበት ነገር ተገግሜ አላወራ ስለዚህ አሰላም አሌይኩም ወረህመቱላሂ ወበረካቱ ውድ የቻናል የቤተሰቦች እንዴ ናችሁ? ሰላም ናችሁ ባላችሁ በሰላማችሁ ብዙ ዝት ይበልልኝ። በጣም አመሰግናለሁ። ስለ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ኮሜንት ጻፉልኝ እሺ ውዶች፣ አበረታቱኝ እና ው ሱማያ እያለቃቀሰች ነው። ሀቢብቲ መጋባታቸው ለማይቀር አታግቢ ብላ ስትመክራት ነበር እንግዲህ እኔ ለራሴ ራሱ ከስጃለው። በጣም ደስ ብሎኛል። ያኔ ደስ ይለኛል። እሷ ሮዛ ሰኢድን ማግባቷ በጣም ደስ ይለኛል። ልጆቹ ራሱ እሷ ላይ ትች አለ ሀሳብ፣ የትም ቦታ እየሄዱ እኖራለሁ እኔ ራሴ ላይፍ እኖራለሁ እያለች ነው ማለት ነው። በጣም ደግሞ ተካፍታለች። በጣም እያለቃቀሰች ነው። በጣም ተናዳለች ማለት ነው። ያኔ ሮዛ ሰኢድን ስላገባች ለምን እንደሆነ ግን አልታወቀም። አሁን አሁን ራሱ እያየች ማለት ነው። ራሷን ማሳመን አልቻለችም። በቃ ያኔ እያየችው በቃ ያኔ እንደሚሆን እያወቀች ራሷን ግን እሷ ማሳመን አሁን አሁን ራሱ ሮዛ አታገባውም? እርግጠኛ ነኝ ሮዛ ሰኢድን አታገባም እያለች ነው ማለት ነው። ግን ለምንድን ነው ይሄን ያልፈለገችው ሰኢድ እንደሆነው የሱን ክፉ አይተናናቅ ለእሷ ብሎ ራሱ አንድ ዓመት አንዴ የመን አንድ ኢትዮጵያ አንዴ የመን ሲል ሲንከራተት ነበር የከረመ። ግን አሁን እሱ ራሱ ቆርጦለት፣ ማሻላ ወንድ ሊቆረጠ ሲባል ለካ እውነት ነው እናንተ። እኔ በሱ ላይ ነው ያየሁት። አሁን እኮ ከህይወታችን ውጪ እያለ አፋውቶ፣ አፉ ሞልቶ ከህይወታችን ውጪ እያላት ነው ማለት ነው። በጣም ከባድ ነው። አሁን ግን የሚሰማት ስሜት አስቦታ እኔ ራሷ ላይ ራሱ የሆነ ነገር አርግታ ያንን በረኪና ጠጥታ ራሷን እንዳገላግል ብቻ፣ ቤተሰብ እና በቃ ሮዛና ሰኢድ እንግዲህ ወስነዋል ለማጋባት። ሰብሩን ይስጥሽ ሱማያዬ። ዱአ አርጉላት ለእሷም ሌላ እድል እንዲመጣ። እንግዲህ ሰኢድን መቼ ሳልፈልገውም ብላለች። እንደዛ ነው የምላችሁ ቤተሰቦቼ። የነሱ ድራማ እንደው አልቆ በተገላገለኝ፣ የራሱ እውነት እንቅልፋችን አጣን እኮ ለነሱ ቪዲዮ ለመስራት። አሁን ስራ ጨርሽኔ፣ የራሱ ደግሞ ንብረተኛ ያሰብኩትን እስቲ ለስራበት ስራ ነው ብዬ መጣሁ። እንግዲህ እንሸቅርባቸዋለን። እንደዛ ነው የምለው ቤተሰቦች። ሮዛም በጣም ነው የምትወደው ሰኢድን፣ በሱ ፍቅር ወድቃለች። ለሱ ብላ መርዝ ጠጣች። እሱ ሞቱ ወኔ ስለምንቀር አለው ብላ አለና እንግዲህ ፍቅር እስከ መቃብር የሚባለው ይሄ ነው። እንደዛ ነው የምላችሁ እንግዲህ ቤተሰቦች። ሱማያ ግን እኔ በጣም አሳዘነ እውነት እኔ እንጃ አሳዘነችኝ ላይ እውነት ነው። ምንም ቢሆን ልጆች ናት ናት ስንት ሁለት ልጆች እንኳን ሁለት ልጆች፣ አንድ ልጅ ማሳደግ ከባድ ነው። አባት ባል የለበት አባት የማይረዳበት ግን፣ እሷ አላት ቢሆንም ልጆች ራሱ አባት አጠገባቸው ሲኖር አቅላቸው ሙሉ የሚሆነው ማለት ነው። አሁን ሌላ አባት ሲያውቅ ሱማያ ግን በጣም በሰይት ተናዳ ልጆቿን እራሱ እየበደለች ነው ማለት ነው። በጣም በድላለች። ለምን በህይወት እያለ ልጅና አባት ማራራቅ ከባድ ነው። መች ይሄ ሰው እያልበደላት። ግን በጣም ጥፋተኛ ናት። እኔ እንደሳ ምንም ቢሆን ቂም የፈለገ ነገር ቢኖር ብዙ ነገር አብራ አሳልፋለች፣ ችግሩንም ደስታውንም በቃ አብሮ የሰለፉ ነገር እሱን እያስታወሰ ይረስታል። ለምን ለልጆቿ ስትል አትኖርም። በቃ ካወዲ መቼስ ሌላ የሚመጣው ለዛ ለልጆቿ አይሆንም። እሷ እራሷ ደስተኛ ትሆን ፈልገ ይመጣል እና ግን እኔ እንደ ሀሳቤ በጣም ያኔ ተሸውዳለች በጣም ያኔ ይከብዳል። ጓደኛዋ ዛሬ አብራ ይጠጣች ባሏት ስታገባ እንግዲህ ይሰማል። ሁላችንም እንግዲህ ምን ይደረግ፣ ርስቅ ነው። አላህ የተጻፈ ነው። ስለዚህ ሰብሩን ይስጥሽ። ደግሞ ሲጀመር ጥሩ ጓደኛ ልጅቷ፣ ማሻአላህ ልጅቷ እንኳን ለስሙ ይወላ። አኪድ ልጆቿ እራሱ የምታሳድግላት ነው ማለት ነው። ያኔ ጥሩ ልጅ ናት። ምንም እንትን ነገር የላትም። አኪድ ደግሞ ሶማያን ታውቃታለች፣ ተወዳታለች። ለዛ ለዛ አብሮ ሊኖሩ ይችላሉ። እንደዛ ነው የምላቸው። ቤተሰብ ግን ሶማያ በጣም እንትን ትላለች እንጂ በጣም ተናዳለች። ውስጧ ተናዱ ታስታውቃለች። ታውራ ራሱ ማለት ነው። እንግዲህ ምን ይደረጋል። ሰኢድም እንግዲህ ከህይወታችን ውስጥ ውጭ እያላት ነው ትናንትና። ድና ይኸው ከሞት ተርፋ መጣለች ሮዛ። ለማንኛውም ኒካ እናስራለን፣ ሽማግሌ እንልካለን ብለዋል። እንግዲህ ሰርጋቸው አሁን ቪዲዮ የሚለቁስ አኪል ሰርጋቸው እንደሚሆን እርግጠኛ ነን። እንደዛ ነው ምለው። ውድ ቤተሰቦች አይን እንደው ይነሱ ጣጣ ያልቅም። እኛ ማውራት ማውራቱን አንተው ወይ ጊባልኝ ነ ጊባልኝ እያለ ነው ሱመያ መቼስ ስለልጅቷ ላይ ልጅቷ ምስሊናት የዋህ ናት፣ እየተጫወቱባት ነው። አውቁ ሰኢድ እየተጫወቱባት ሲጀመር አለ ልደዳት ቢጋቡ ራሱ ይፋታሉ እያለች በቃ እርግጠኛ የሆነች እያወራኝ ነው ሱመያ። እንግዲህ ምን እንዳየች አላውቅም። እንግዲህ እሷ ያለችው ደግሞ ይሆናል። አዩ አብረው ይቀመጡ ይፋታሉ ስትል ተፋቱ። ሮዛም እንግዲህ አንድ ልጅ ወልዶ እሷ ላይ ትቶ ምን አለ ያለች ያለችው እንግዲህ ምን ይደረጋል? እንደዛ ነው ብለው። ውዶቼ ማሮቼ ቪዲዮ ላይክ አድርጉ፣ አበረታቱኝ። አሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አዳር ይሁንላችሁ።